ቪዲዮ ያለኝ ልጅ እኮ እያ ያለው አንድ ነገር ወይም ቀለበት አስረሻ ያለ አላስርሽ ያለ አስረሻለ ቀለበት ቪዲዮ ያለኝ ልጅ እኮ እያለ ነው ነግሬዋለሁ። ከአንዴም ሁለቴ ሶስቴ ከበቂ በላይ ተናግሬ ያለው በቃ እኔ የራሴ ሕይወት ያለኝ ሰው ነኝ እኔ ለአንተ አልገባን በቃ ስተሰርቻለሁኝ ብዬ በቃ ይቅርታ ብያዋለሁ በቴ አሁንም ተረጋጉ። ተረጋጉ እኔ በቀደም ምን ብላለች ሀይሚ ሶስቴ አራቴ እስከምታዩ ድረስ አቸኩሎ አትፍረዱ ብላለች እሱ እንጠብቃት ማለት ነው ማለት ይሄ ነገር ሀይሚ ቀልድ ነው የያዘችው ባይ ዘ ዌይ አሁን ሀይሚ ከመጀመሪያ እስከ መጨረሻ ያወራችውን ወሬ በእኔ ዘንድ ተቀባይነት የለውም ማንም ሴት አሁን ያወራችው ወሬ የእውነት ይቀበላታል ብዬ አላስብም ሙሉ በሙሉ ኤክስ ቢኮዝ ህይወት ላይፍ ነው አይደለ እንዴ ሶ ተቀባይነት የለውም ሶ ሀይሚ ቀልድ ና ያዘችው ብሩኬን እየፈተነችው ነው ሲቀጥል እሺ አሁን እውነት ነው እንበል እውነት ነው እንበል እንዴት ነው አሁን፣ እናንተ የማትፈልጉትን ወድ የማታፈቅሩትን ወድ ጓደኞቹ ተሰብስቦ ተንበርክኮ ሲያደረግላችሁ፣ እሺ የእሱን አለማሸማቀቅ ወይም አለማዋረድ፣ እንዴት ነው ቀለበት የምታደረጉት? ቀለበት ማለት ምን ማለት ነው? ቀለበት የመጀመሪያ ማለት ነው። የቀለበት ተርጉም ማወቅ አለባችሁ። ቀለበት ከመሬት ተነስቶ ማንም ምን ልበላቸው ማርያምን። ቀለበት ቀላል አይደለም ደግሞ ሀይሚ እንደዚህ አታደርግም። ውሸት የእውነት፣ ውሸት ውሸት ነው፣ አታደርግም። እና እኔ ውሸት ነው ብዬ ነው የማስበው። እስከ መጨረሻ እስከማይ ድረስ ምንም አላምንም። ባለፈው ያናደደኝ ማርያምን፣ መድኃኒዓለምን ያለውን ቦታ ኮንቪንስ አድርጎኛል። ይህንን እንትን ግን ደግሞ አሁን ያወራቸውን ቃላቶች የቡርኬ ያወራችውን ወሬዎች እኔ የእውነት ልቀበላት አልችልም፣ በጭራሽ ማለት ነው። መሆንም ስለሌለበት ማለት ነው። ላይፍ አደለ። ማንም እንደወደዳችሁ ለት በመጀመሪያ የሁለታችሁ ፍቃድ መኖር አለበት። ቀለበ ስታረጉ ማለት ነው። ከመሬት ተነስታችሁ ማንንም ማድረግ አትችሉም። አደለ ትዳር ቀላል አደለም። የሱቁ እቃ አደለም። እንደፈለጋችሁ የምትወጡበት እንደፈለጋችሁ የምትገቡበት እቃ አይደለም፣ ወይም ቲሸርት የምትቀያይሩት አይደለም ማለት ነው። ሶ ትዳር ከባድ ነው። ሶ አሁንም ሀይሚ ቀልድን የያዘችው ውሸት እና ልጁን ለማጨለል ፈልጋ ነው። አንደኛ፣ ሁለተኛ ያው ሰብስክራይብ፣ ያውኛ ወሬ ያደል ምንወደው እንደዚያ አይነት ነው ምንወደው ማለት ነው። ቪዩም ሲጨምር ይውት እንደዚህ አይነት ወከባት ሲኖር ቪው ይጨምራል፣ ሰብስክራይብ ይጨምራል። ሶ እንደዛ ነው ብዬ አስባለሁኝ። ልጁ ያው ፍራንክ በየቤቱ እየዞረ እያደረገ ነበረ። እኔ በቀደም ናየት የሶፊም እያጨለላት ነበረ፣ ጆሲም እንደዛው ምናምን ማለት ነው። እና እንዴት ነው አሁን ከሱ ጋራ ይሁሉ ወር እያወሩ ነበረ? እና ወይ ሀይሚኮ፣ ወይኔ ድርቅና አንዳንዴ በጣም እሳት ውስጥ ነው የሚያስገባው። ማርያምን አሁን አጨለለችው ማለት ነው። ብሩኬን ለአምስት ደቂቃ እሳት ውስጥ አስገባች ማለት ነው። የእውነት አሁን እውነት ያርገው የምር ጸሎት አድርጎ እውነት ያርገው ብላችሁ ማለት ነው። ምክንያቱም ብሩኬ የእውነቴ ነው ምላችሁ፣ በጣም ነው የሚጎዳው በጣም ማለት ነው። ቀለበት ያክል ደብቃ ኦ ማይ ጋድ፣ አይደለም ብሩኬ ማለት ነው። ኦዲንሶቿ በጣም ነው ምንቀየማት። የእውነት ማለት መደበቅ የሌለበት ነገር ነዋ። የሆነ ነገር ያለባችሁ ኬዝ ከሌላ ሰው ጨርሳችሁ ሌላ ላይፍ ትጀምራላችሁ እንጂ በሁለት ቢላ አትበሉ። ሶ አይደለም ብርኬ እኛንም ጨምሮ ነው ያስቀየመችን። ሶን ውሸት እንዲሆን ጸሎት አርጉላት። ደግሞም ውሸት ነው። ሀይሜ አታረግም እንደዚህ የእውነት በፕራንክ እሷ ኃይለኛ ናት፣ ማንም አይችላትም። ግን በዛ ፕራንክ ከሆነ ማለት ነው እጥፉ ነው የሚበቀላት። ያውም የእሱ ፕራንክ አዛ ነው የሚያደርገው። የጭንቅላት ጨዋታ ነው የሚጫወተው። እሱም ብሏል እኮ እኔ ከሰገጥኩኝ ሰገጤ ነኝ ብሏል ራሱ። ማለት ነው እንግዲህ ምላሹ ትጠብቀው ማለት ነው። ግን ደግሞ